ች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በተፈጥሮ የነርቭ ጉዳትን ለማከም የሚረዱ ምርጥ ምግቦችና መጠጦችን በዚህ ቪዲዮ ላይ እነግራችኋለሁኝ።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 ምግቦች ናቸው። እነዚህ ምግቦች የነርቭ ስርዓታችንን ይመግባሉ እናም ከጉዳትም ይከላከላሉ፣ የደም ፍሰትን ያሻሽላሉ፣ እንዲሁም የነርቭ እድሳትንም ይደግፋሉ። በተፈጥሮ የነርቭ ጉዳትን የሚፈውሱ ምርጥ ምግቦችና መጠጦችን ልንገራችሁ። አንደኛ ቅጠላማ አትክልቶች ወይም ደግሞ ሊፊ ግሪን ቪጅቴብልስ የምንላቸው ናቸው እንደ ስፒናች ኬል ብሮኮሊ እና ቆስጣ እንዲሁም ደግሞ ኮላርድ ግሪንስ ያሉትን መመገብ ተመራጭ ነው እነዚህ የነርቭ ሴሎችን ከጉዳት የሚከላከሉ የቫይታሚን ቢ ኮምፕሌክስ የማግኒዥየም እና በአንቲ ኦክሲዳንቶችም የበለጸጉ ናቸው የነርቭ ተግባርን ለማሻሻል እና መለብለብን ለመቀነስ የሚታወቀው አልፋ ሊፖይክ አሲድን ይይዛሉ በተለይ በስኳር ህመምተኞች ላይ ጠቃሚ ነው እነዚህን ለመመገብ ወደ እስሙዚ ወደ ሾርባ ወይም ደግሞ ወደ ጥብስ ውስጥ ጨምራችሁ ተመገቧቸው። በየቀኑ ቢያንስ ከአንድ እስከ ሁለት ግማሽ ኩባያ ብትመገቡ ተመራጭ ነው። ከአንድ እስከ ሁለት ሲኒ ተጠቀሙ፣ ወይም ደግሞ ግማሽ ኩባያ ያክል ቅጠላማ አትክልቶችን ተመገቡ። ሁለተኛ ፋት ያላቸው አሳዎች ናቸው። ፋት ፊሽ የምንላቸው እንደ ሳልመን፣ ማካሬል፣ ሰርዲን፣ ቱና እናም ትራውትን ተመገቡ። እነዚህ የተጎዱ የነርቭ ሴሎችን የሚጠግኑ እናም የሲግናል ማስተላለፍን የሚያሻሽሉ በኦሜጋ 3 ፋቲ አሲድ በኢፒኤ እናም ዲኤችኤ የበለጸጉ ናቸው። እንዲሁም የነርቭ ጤናን የሚደግፍ እና ኢንፍላሜሽን ወይም ደግሞ ብግነትን የሚቀንስ ከፍተኛ መጠን ያለው ቫይታሚን ዲንም ይይዛሉ። እነዚህን ለመመገብ በሳምንት ከ2 እስከ 3 ጊዜ የተጠበሰ ወይም ደግሞ የተጋገረውን ተመገቡ። የቪጂቴሪያን አማራጮች ደግሞ እንደ የተልባ ዘይት ወይም ደግሞ ቺያ ሲርስን መጠቀም ትችላላችሁ። ሦስተኛ እንቁላል ነው። እንቁላል ለነርቭ መከላከያ ማይሊን ሺዝ ወሳኝ የሆነ የቫይታሚን ቢ12 ምርጥ ምንጭ ነው። እንዲሁም ነርቮች ውጤታማ በሆነ መንገድ እንዲገናኙ የሚረዳ ኮሊን የተባለ ንጥረ ነገርን ይሰጣል። እንቁላልን ለመመገብ በየቀኑ አንድ ወይም ደግሞ ሁለት የተቀቀለ ወይም የተጠበሰ እንቁላልን ተመገቡ። ጤናማ ባልሆነ ዘይት ግን ከመጥበስ ተቆጠቡ። አራተኛ ለውዝና ሲርሶች ናቸው። እንደ አልመንድ፣ ዋልነት፣ ተልባ፣ ቺያሲርስ፣ ሱፍና የዱባ ፍሬዎችን ተመገቡ። እነዚህ ኢንፍላሜሽንን የሚቀንሱ እና የነርቭ ሽፋኖችን የሚከላከሉ በቫይታሚን ኢ በኦሜጋ 3 ፋቲ አሲድ እና በማግኒዥየም የተሞሉ ናቸው። ወደ እግሮችና እጆች የደም ፍሰትን ያሻሽላሉ። መለብለብን እና መደንዘዝንም ይቀንሳሉ። እነዚህን ለመመገብ በየቀኑ ትንሽ እፍኝ ወይም ደግሞ ወደ 30 ግራም ገደማ እንደ መክሰስ ወይም ደግሞ ስናክ ወይም ከኦትሜል ወይም ከስሙዚ ጋር አብራችሁ ተመገቡ። አምስተኛ ጥራጥሬዎች ናቸው። እንደ ባቄላ ምስርና ሽምብራ ጥራጥሬዎች ለነርቭ ጥገና ወሳኝ በሆኑ ቢ ቫይታሚኖች በተለይም ቫይታሚን ቢ1 ቫይታሚን ቢ6 እና በፎሌት የበለጸጉ ናቸው ከፍተኛ የእጽዋት ፕሮቲንና ማግኒዥየምም አላቸው ይህም ከመጠን በላይ ንቁ የሆኑ ነርቮችንም ያረጋጋል ጥራጥሬዎችን ለመመገብ በየቀኑ አንድ ስኒ በሾርባ በወጥ ወይም ደግሞ በሰላጣ ውስጥ አካታችሁ ተመገቡ በተለያየ መልኩ መመገብ ትችላላችሁ ስድስተኛ ቅባት የሌለው ስጋዎች እናም ዶሮ ነው። እንደ ዶሮ ቱርክ የምንለው እና ቅባቱ የቀነሰ የበሬ ስጋ ይህ የነርቭ ህብረ ህዋሳትን ለመጠግንና ለመከላከል የሚረዱ ቫይታሚን ቢትዌልፍ ብረትና ዚንክን ይይዛሉ። ከደማነስ ጋር የተያዘ የነርቭ ድክመትን ናም ድካምንም ይከላከላሉ። ቅባት የሌለው ስጋዎችንና ዶሮ ለመመገብ በሳምንት ከሁለት እስከ ሶስት ጊዜ የተጋገረ የተጠበሰ ወይም ደግሞ በፍርግርግ ወይም በዘይት ከመጥበስ ይልቅ ቀጥተኛ በሆነ በደረቅ ሙቀት የበሰለ ምግብ ወይም ደግሞ የተቀቀለውን ተጠቀሙ። በአላስፈላጊ መልኩ ከመጥበስ ተቆጠቡ። ሰባተኛ የሲትረስ ፍራፍሬዎች ናቸው። እንደ ብርቱካን፣ ሎሚ እና ግሬፕ ፍሩት የምንላቸው እነዚህ በነርቮች ዙሪያ የኮላጅን አፈጣጠርን የሚያሳድግና ከኦክሲዲቲቭ ስትረስ የሚከላከል ከፍተኛ የሆነ ቫይታሚን ሲ ያላቸው የነርቭ ስርዓትን የሚመግቡ የደም ስሮችንም ያጠናክራሉ። እነዚህን ለመመገብ በየቀኑ ከአንድ እስከ ሁለት ፍሬዎች ወይም ጠዋት ላይ አዲስ የተጨመቀ ጭማቂን ጠጡ። ስምንተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እና ብላክቤሪ የምንላቸው እነዚህ የነርቭ ህብረ ህዋሳትን የሚከላከሉ እናም የደም ዝውውርን የሚያሻሽሉ አንቶሲያኒን እና አንቲኦክሲዳንቶችን ይይዛሉ። ለነርቭ ህመም አስተዋጽኦ የሚያደርገውን ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳሉ። እነዚህን ለመመገብ ወደ እርጎ፣ ወደ እስሙዚ ጨምሩ፣ ወይም ደግሞ ትኩስም ብሉ በየቀኑ ግማሽ ሲኒ ያክል። ዘጠነኛ አቮካዶ ነው አቮካዶ ለነርቭ ሴል ጥገና እና ተግባር ወሳኝ በሆኑ ጤናማ ቅባቶችና ቫይታሚን ቢ ሲክስ የበለጸገ ነው። የጡንቻንና የነርቭን ሚዛን የሚያሻሽሉ ፖታሲየም እና ማግኒዥየምን ይዟል። አቮካዶን ለመመገብ በየቀኑ ግማሽ አቮካዶን በሰላጣ ወይም ደግሞ እንዲሁ ወይም ጤናማ የሆነ ዳቦ ላይ ቀብታችሁ ተመገቡ። አስረኛ ነጭ ሽንኩርት ነው። ነጭ ሽንኩርት የደም ዝውውርን ያሻሽላል በእግሮች ላይ መደንዘዝን ይቀንሳል። የነርቭ ህብረ ህዋሳትን ለማደስና ኢንፍላሜሽን ወይም ደግሞ ብግነትን ለመቀነስ የሚረዱ የሰልፈር ውህዶችን ይይዛል። ነጭ ሽንኩርትን ለመመገብ ትኩስ ከመብላት ወይም ደግሞ በቀላል በምግብ ውስጥ ከመብላታችሁ በፊት አርቅቁትናም ለአስር ደቂቃዎች ያክል አስቀምጡት ምክንያቱም በውስጡ ያለው ጠንካራ ውህድ አሊሲን እንዲለቀቅና ሰውነታችን እንዲጠቀምበት በየቀኑ ከአንድ እስከ ሁለት የነጭ ሽንኩርት ፍንካች ወይም ደግሞ ፍሬዎችን ከበላችሁ በቂ ነው። አስራ አንደኛ ሙሉ እህሎች ወይም ደግሞ ሆል ግሬንስ የምንላቸው ናቸው እንደ ቡናማ ሩዝ፣ ኦትስ ወይም ደግሞ አጃ እናም ኪንዋ። እነዚህ የነርቭ ስርዓትን የሚያንቀሳቅሱ ውስብስብ ካርቦሃይድሬትስና ቢ ቫይታሚኖችን ይሰጣሉ። የስኳር መጠንን ለማረጋጋትም ይረዳሉ። የነርቭ ችግር ላለባቸው የስኳር ህመምተኞች በጣም አስፈላጊ ነው። እነዚህን ለመመገብ ነጭ ሩዝ ወይም ደግሞ የተጣሩ እህሎችን በየቀኑ በሙሉ እህሎች መተካት ነው። አስራ ሁለተኛ ባለቀለም ወይም ደግሞ ከለል ፉር የሆኑ አትክልቶችን ነው ለምሳሌ እንደ ካሮት፣ ቤልፔፐርስ እና ቀይስር ወይም ደግሞ ቲማቲምን። እነዚህ ነርቮችን ከኦክሲዲቲቭ ስትረስ የሚከላከሉ ከፍተኛ የሆነ አንቲኦክሲዳንቶች እንደ ቫይታሚን ኤ፣ ቫይታሚን ሲ እና ቤታ ካሮቲን አላቸው። በእግሮች ላይ ያለውን ጥቃቅን የደም ዝውውርን ያሻሽላሉ። እነዚህን ለመመገብ በእያንዳንዱ በምትመገቡት ምግብ ውስጥ እነዚህ ከለርፉል የሆኑ አትክልቶችን አካቱ። አስራ ሶስተኛ ጥቁር ቸኮሌት ነው 7 ፐርሰንት ወይም ደግሞ ከዚያ በላይ የካካኦ ይዘት ያለው ይህ የደም ፍሰትን የሚያሻሽሉ እናም የነርቭ ብግነትን የሚቀንሱ ፍላቮኖይድስን ይይዛል። እንዲሁም የስሜት መሻሻልን ያመጣልና ጭንቀትን ይቀንሳል፣ ይህም ለነርቭ ጤና ጠቃሚ ነው። ጥቁር ቸኮሌትን ለመመገብ በየቀኑ ከአንድ እስከ ሁለት ትናንሽ ካሬዎች ወይም ደግሞ ወደ 20 ግራም ገደማ ጥቁር ቸኮሌትን ተመገቡ። ግን ምንጊዜም ከ70 ፐርሰንት በላይ የካካዎ ይዘት ያለው መሆን አለበት። አለበለዛ ጣፋጭ ነው፣ ጉዳቱ ያመዝናል። ስለዚህ የምትጠቀሙትን መምረጥ አለባችሁ። 14ተኛ አረንጓዴ ሻይ ነው። አረንጓዴ ሻይ ነርቮችን ከፍሪ ራዲካል ጉዳት የሚከላከሉ ካቴቺንስ በተባሉ አንቲ ኦክሲዳንቶች የበለጸገ ነው። የደም ዝውውርን ያሻሽላል እናም ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። አረንጓዴ ሻይን በየቀኑ ከአንድ እስከ ሁለት ስኒ ለካፌን ስሜታዊ ከሆናችሁ ከመጠን በላይ አስወግዱ። ከአንድ እስከ ሁለት ስኒ ግን ብትወስዱት ተመራጭ ነው። በቀን ውስጥ አስራ አምስተኛ የእጽዋትና የ ጤና መጠጦች ናቸው። እነዚህ ለምሳሌ የእርድ ወተት፣ ቱሜሪክ ሚልክ የምንለው ይህ በጣም አንቲ ኢንፍላማቶሪ ነው። የዝንጅብል ሻይ የደም ፍሰትን ያሻሽላል። የካሞሚል ሻይ ነርቮችን ያረጋጋል። እንዲሁም የእሬት ጭማቂ ወይም ደግሞ ጁስ ይህ የነርቭ ጥገናን ይደግፋል። እነዚህን ለመጠቀም በየቀኑ ከአንድ እስከ ሁለት መጠጦችን ምረጡ በተለይም የነርቭ ህመምን በተፈጥሮ ለማስታገስ ስትፈልጉ ሙቅ አድርጋችሁ ጠጡት። ስለዚህ እነዚህ በተፈጥሮ የነርቫችሁን ጤና ወይም ደግሞ የነርቭ ጉዳትን ለማከም የሚረዱ ምርጥ ምግብና መጠጦች ናቸው ማለት ነው። በተጨማሪም ለነርቭ ፈውስ የሚረዱ ተጨማሪ ንጥረ ነገሮች አንደኛ ቫይታሚን ቢ12 ነው። ቫይታሚን ቢ12 የነርቭ መከላከያን ይገነባል። እንደ እንቁላል፣ አሳ እና በቫይታሚን ቢ12 የበለጸጉ እህሎች ውስጥ ታገኙታላችሁ። ሁለተኛ ደግሞ ቫይታሚን ቢ6 ነው። ቫይታሚን ቢ6 የነርቭ ምልክት ማስተላለፍን ይደግፋል። እንደ ሙዝ፣ ሽምብራ እና የዶሮ ስጋ ውስጥ የምታገኙት ነው። ሶስተኛ ቫይታሚን ኢ ነው። ቫይታሚን ኢ የነርቭ ሽፋኖችን ይከላከላል። እንደ ለውዝ ሲርስ ወይም ደግሞ ዘሮች ውስጥ እንደ ተልባና ቺያ ሲርስ እና በወይራ ዘይት ውስጥም ይገኛል። አራተኛ ደግሞ አልፋ ሊፖይክ አሲድ የምንለው ነው። ይህ የነርቭ ጉዳትን ይጠግናል። እንደ ስፒናች፣ ብሮኮሊ እና በቲማቲም ውስጥ የምታገኙት ነው። አምስተኛ ማግኒዥየም ነው። ማግኒዥየም ደግሞ ነርቮችን እና ጡንቻዎችን ያረጋጋል። ማግኒዥየምን ከዱባ ፍሬዎች እና ከአልመንድ የምታገኙት ነው። ስድስተኛ ኦሜጋ ስሪ ነው። ኦሜጋ ስሪ የነርቭ ሴሎችን ይገነባል። ኦሜጋ ስሪን ከአሳ ከተልባ እና ከዋልነትስ በተፈጥሮ ማግኘት ትችላላችሁ ማለት ነው። በተጨማሪም ነርቫችሁን ለማደስ ወይም ደግሞ ለመጠገን እንዲሁም ጤናውን ለመጠበቅ ውሃን መጠጣት ይኖርባቸዋል። ሰውነታችሁን ሃይድሬት ማድረግ ወይም ደግሞ እርጥበታማ ማድረግ ያስፈልጋል። ነርቮች ምልክቶችን ውጤታማ በሆነ መንገድ ለማስተላለፍ ትክክለኛ የውሃ መጠን ያስፈልጋቸዋል። በየቀኑ ከስድስት እስከ ስምንት ብርጭቆ ውሃን ጠጡ። ለተጨማሪ የነርቭ ድጋፍ ደግሞ በኤሌክትሮላይት የበለጸጉ ፈሳሾችን እንደ የኮኮናት ውሃን መጠጣት ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ሊመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ደግሞ ነርቮችን የሚጎዱ ማስወገድ ያለባችሁን ምግቦችን እናም የነርቭ ጉዳትን ደግሞ ለማከም ወይም ደግሞ ሪቨርስ ለማድረግ የሚረዱ ምርጥ የሆኑ ቫይታሚኖችን ቪዲዮ ደግሞ የምሰራላችሁ ይሆናል ማለት ነው ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ በኮመንት ላይ ጥያቄያችሁን አስፍሩልኝ ላይክና ሼር ማድረጋችሁን በፍጹም እንዳትዘነጉ በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን መልካም ጊዜ መልካም ቆይታ ቻው ቻው